ሀይሚዬ፣ ዛሬ ያደረግሽው ነገር ትክክል አይደለም። ከዳኒ ምንም አይነት ስጦታም ሆነ ዳኒን ማግኘት አይጠበቅብሽም ነበረ። የሰጠሽን ስጦታ ብጥስጥስ አድርገሽ በጥፊ ብለሽ መሄድ ነበር የነበረብሽ ማለት ነው። ትናንትና ከትናንትና ወዲያ ከአንቺ ህይወት እንዲወጣ የራሱን ህይወት አስተካክሎ እንዲኖር እየነገርሽው ትናንትና ሁለተኛ ማግኘት አልፈልግም ብለሽ ቋጭተሽ ከጨረሽ በኋላ ዛሬ ዳኒን አግኝተሽም ማስረዳትም ስጦታ መቀበልም አልነበረብሽም። ቢያንስ እንኳ ለራስሽ፣ ለጤንነትሽና ለህይወትሽ ማሰብ አለብሽ። ምን አድርጎ እንዲያሰረልሽ ምን ዛሬ መስተፋቅር በጣም ብዙ ነገሮች በበዙበት ዘመን ላይ ቢያንስ ለራስሽ አትጠናቀቂም እንዴ? ይሄ ልጅ ምን እያደረገ እንዲሁ እንዴት አይገለጽልሽም? እውነት እግዚአብሔር ይጠብቅሽ፣ ከክፉ ሁሉ እግዚአብሔር ይጠብቅሽ። የእውነት ማለት ነው እና ከማትፈልጊው ሰው ከህይወትሽ እንዲወጣ ከምትፈልጊው ሰው አይደለም ስጦታ ቀርቶ አይደለም ማግኘት አይጠበቅብሽም። እኔ ዛሬ በእንደዚህ አይነት ቪዲዮ እኔ ሀይሚዬን ሀይሚዬም እየሆነ ያለው ነገር ተረድተዋለች፣ ገብቷታል። በቃ ከብሩኬ ጋር በይቅርታ ፈተውት ይመጣሉ ብዬ ነበር። በጉጉት የጠበቅኩት እሱን ነበረ። ነገር ግን አልሆነም ማለት ነው። የሆነው ሌላ ነው። ብሩኬም እንግዲህ ሶስት ቀኑ ነው። ምንም ሶሻል ሚዲያ ላይ የለም እሱም በጣም ከባድ ነው። የሚወዱትን ሰው የሚያፈቅሩትን ሰው እንደዚህ በቀላሉ ተለይቶ ወደ ራሱ ለመመለስ ጊዜ ያስፈልጋል። በጣም ከባድ ነው እውነት ከሆነ ማለት ነው። እና ቢያንስ እንኳ ሲቀጥል ደግሞ ሳምሪ ፍጼ ይታረቃሉ አይለያዩም ትሉና ላችሁ። ግን ከዳኒ ጓደኛ እናታን ከሚባል ልጅ ጋር ንግግር ከማይችል ጋር መረዳት ከማይችል ሰው ጋር ሰው ዋሽቶ ያስታርቃል አይደለ፣ ጓደኛ እነሱ ሌላ ነገር እያሏችሁ፣ እናንተ ራሱ ለምን እንደማይገባችሁን ያላቅም። ሀይሚና ብሩኬን በአንድ አድርጎ አገናኝቶ ማስታረቅ ነው የሚቀለው ወይስ እናንተ በየቀኑ ሌላ ሌላ ቪዲዮ እየሰራችሁ ሀይሚም ሌላ ችግር ውስጥ ከምትገባ ብሩኬ ሌላ ችግር ውስጥ ከሚገባ እናንተ ነገሮችን ቋጭታችሁ ልጆችን አንድ ብታደርጓችሁ ምን ችግር አለው? እውነን ለመናገር ማለት ነው። ብሩኬ በቃ ብሩኬ ካጠፋው በላይ አሁን ሀይሚ ሌላ ችግር ውስጥ እየገባች ነው። እውነን ለመናገር ማለት ነው። እና ሁሉም ነገር በይቅርታ የሚፈታ ነገር ነው። ዳኔ ምን እንደፈለገ ከነሱ ህይወት አሁን ግልጽ ነው ሁሉም ነገርና ለምን መረዳት እንዳቃታችሁ እኔ አይገባኝም። ስራ ይሆን የያዛችሁ ድራማ ይሆን የያዛችሁት እኔ አልገባኝም። ድራማ ነው እንዳልለው ምንም አይነት ትምህርት የለውም ከመጨቃጨቅ ከጭንቀቱ ውጭ ሌላ ምንም ያየሁት ነገር የለኝም በአሁኑ ሰዓት ማለት ነው። እና ሰላም ውድ የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝ ብዝት ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ለመናገር ዛሬ በጣም ከፍቶኛል። በቃ ስጠብቀው የነበረው ቪዲዮ ሌላ ነው እየደረሰ ቪዲዮ ሌላ ነው ማለት ነው እና ሀይሚና ብሩኬ ዛሬ ታርቀው ይመጣሉ ብዬ በጣም በተስፋ ነበር ስጠብቅ የዋልኩት በተስፋ ማለት ነው እና ሀይሚዬም በቃ እየሆነ ያለው ነገር ገብቷታል። በቃ ከዚህ በኋላ በቃ ለብሩኬም ይቅርታ ታደርግለታለች ይቅርታም ትጠይቀዋለች ብዬ ነበር ሳስብ የነበረው ና ግን ነገሩ ሌላ ሆኖ ነው የመጣውና ሀይሚየም የምግን ብትጠነቀቂ፣ ከዚህ ልጅ ጋር ብትርቂ፣ በቃ ከነዚህ ሁለት ልጆች ብትርቂ የተሻለ ነው። በቃ ሌላውን ነገር ተይውና ማለት ነው። ቢያንስ እንኳ የሚሰራውን ቪዲዮ እንኳ የሰው ልጅ እኮ በቃ ከሚያወጣው ቃል እና ከሚያደርጋቸው ነገሮች እኮ መረዳት ይቻላል፣ አይደለም ምንም ከዚህ ሰው ምንም አይነት ነገር መጠበቅም አይጠበቅብሽም ነበረ። ግን እግዚአብሔር የሰላም ያደርግልሽ። እኔ ናት እግዚአብሔር ይጠብቅሽ። እኔ ምንም ልል አልችልም። ማለት በጣም ከባድ ነው። ብሩኬም አሁን ያለበት ሁኔታ ምን እንደሆነ አላቅም፣ እና ደግሞ በዚህ አጋጣሚ መናገር የሚፈልገው ነገር ማለት ነው አንዳንድ ሰዎች ብሩኬ ሆስፒታል ገብቷል፣ እንደዚህ ገብቷል፣ ዱባይ ገብቷን እያላችሁ ማለት ነው የውሸት የምታርጉ ሰዎች እግዚአብሔር ልቦና አይስጣችሁ። አታሟርቱ፣ አታሟርቱ፣ እውነት አታሟርቱ። ጥሩ አይደለም። ከቻላችሁ ጥሩ ነገር ተናግራችሁ ሂዱ ካልቻላችሁ ዝም በሉ። የእውነት ማለት ቤተሰብ እኳ አለው አደለ? እንዲ ሄደች እንዴ ለእናቱ ያስፈልጋታል አደለ? ቢያንስ ማለት ነው እና ጥሩ አደለም። እንግዲህ እሱ ለራሱን ለማረጋጋትም ሊሆን ይችላል ብዙ ብዙ ነገሮች አሉ አደለ? ሰው ከሚወደው ሰው ከሚያፈቅረው ሰው እንደዚህ በቀላሉ ራቅ ሲ በጣም ብዙ ነገሮች አሉ፣ አይምሮ ውስጥ የሚመጡ ጥያቄዎች አሉ እና እነሱን ራሱ ከራስ ጋር ነገሮችን አስተካክሎ ወደ ቪዲዮ ለመምጣት ራሱ ብዙ ጊዜ ሊፈጅ ይችላል ግን ደግሞ እነሱ ሀይሚና ቡሪኬ መቼም የሚለያዩ ሰዎች አይደሉም። እግዚአብሔር አምላክ ደግሞ እሱ ያጣመረውን እሱ እንትን ይላል ያገናኛል። ና በጸሎታችሁ አስቧቸው ማለት ነው፣ ውድ ቤተሰቦቼ። በያላችሁ በሰላማችሁ ይብዛልኝ፣ ሰላም ሆኑልኝ።